ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች እያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ረፋድ ይመጥናቸዋል ያልኳቸውን አጫጭር የሀገር ቤት መረጃዎችንም አሰማቸዋለሁ። አድማጮች፣ ተመልካቾች መረጃዎቼ ኤርትራ እና ኢትዮጵያ መካከል ያለው ውዝግብ ነው። ይሄ ውዝግብ እንግዲህ አሁን የኤርትራና ኢትዮጵያ ውዝግብ እንደቀጠለ ይገኛል። ኢትዮጵያ በርካታ መካናይዝድ ወደ ቡሬ ቀጠና በብዛት አስጠግታለች። በርካታ መረጃዎች እየወጡ ይገኛሉ። ዓለም አቀፍ የመገናኛ ብዙኃን ጉዳዩን እየዘገቡት ይገኛሉ። መካናይዝድ በቡሬ መስመር ኤርትራም ሰራዊቷን ማስጠጋቷን ዘኢኮኖሚስት ጋዜጣ ዘገባውን ይዞ ወጥቷል። ቢቢሲ ደግሞ ሰፊ ትንታኔ ሰጥቶበታል። እንግዲህ ኢሳያስ አፈወርቂ ለዓለም አቀፍ ማህበር ጥሪ ማቅረባቸውም ተሰምቷል። ኢትዮጵያ በአሰብ ወደብ ላይ ጥቃት ልትፈጽምብኝ ትችላለች በማለት ከግብፅም በማነጋገር ላይ ይገኛል። ባለሙያዎች በዚህ ጉዳይ ላይ ሀሳብ አስተያየት እየሰጡ ይገኛሉ ማለት ነው። ምናልባት አንድ መቶ አርባ እና አንድ መቶ ሰላሳ ሚሊዮን የኢትዮጵያ ሕዝብ ወደብ ያስፈልገዋል። አ ወደብ ያስፈልገዋል ነገር ግን ወደብ ስንቀበል በአፈሙዝ መሆን የለበትም ነው ቅሬታችን። እና ተቃውሟችን በሰለጠነ መንገድ በሀያ ዘጠነኛው ክፍለ ዘመን ክላሽ ይቁም፣ ቶክስ ይቁም። ወንድም ከሆነው ከኤርትራ ህዝብ ጋር በአፈሙዝ፣ በታንክ፣ በመድፍ እና በሌሎች ዘመናዊ መሳሪያዎች አሰብን የምንወስድ ከሆነ ነገም ለሚመጣው ጀነሬሽን ለሚመጣው ትውልድ እንደዚሁ አይነት ጦርነት ይቀጥላል። ጦርነትን ማስቀረት አለብን ነው የእኛ ፍላጎት እና የኛ ምርጫ። ሰጥቶ በመቀበል ሰጥቶ በመቀበል ላይ የተመሰረተ ስራን ይሰራ ነው። ሰጥቶ በመቀበል በአምሳ አመት ሊሆን ይችላል፣ በመቶ አመት ሊሆን ይችላል፣ ካርታን ቀይሮ ሊሆን ይችላል። ለምሳሌ የሆነ የኢትዮጵያን ግዛት ለኤርትራ ቆርሶ በመስጠት የሆነ የኤርትራን ግዛት ቆርሶ ወደዚህ በማምጣት ጦርነትን ማስቀረት ይቻላል። በሊዝ በጊዜ ገደብ ይቻላል። ስለዚህ ታንክና መድፍ ይቅር ነው እያልን ያለ ነው። ምክንያቱም ከዚህ በፊት ባድሜ ጦርነት ወቅት ሁለቱ ሀገሮች በር ዘግቶ ያደረጉት ጦርነት ሰማንያ ሺህ ወጣቶችን በልቷል። በዛን ሰዓት ማንም በመሃል ጣልቃ የገባ የለም የሁለቱ ችግር ነው። በር ዘግቶ ነው ውጊያውን ያደረጉት። በርካቶች አልቋል፣ ንብረት ወድሟል። ምናልባት አሁን የሚጀመረው ጦርነት ኤርትራ ሰራዊት እያስጠጋች ነው ኢትዮጵያም ሰራዊት እያስጠጋች ነው። በስህተት በስህተት ከአንደኛው ወገን አንድ ጥይት በስህተት የሚተኮስ ከሆነ ጦርነቱ ተጀመረ ማለት ነው። ይሄ ጦርነት ከተጀመረ ደግሞ እንደ ከዚህ በፊቱ እንደ ባድመ ጦርነት ሊሆን አይችልም። ብዙ የሚያነካካ ጦርነት ነው የሚፈጠረው። ስለዚህ ባለሙያዎች በዚህ ረገድ ሰፋ ያለ ትንተናዎችን ሰጥተዋል። እየተከታተልን በመሀልም የራሳችንን እይታ እያስቀመጥ ፕሮግራሙን እንድንከታተል በአክብሮት ጋብዛቸዋለሁ። ቀጥታ ወደ ባለሙያዎቹ ወስዳቸዋለሁ። የኩዊንስ ዩኒቨርሲቲ የፖለቲካ ተመራማሪዎትን ዶክተር ብዙነህ ጌታቸውን አነጋግርናል። ይህን የማየው ያው ኢትዮጵያ ላይ አካባቢ ላይ እየተከናወነ ያለው የጂኦ ፖለቲካል ቴንሽን አለ። መካከለኛ ፓወር ላይ ያሉ ሀገራት ቢሳተፉበት ሁኔታ አለ። በተጨማሪ ደግሞ ከቅርብ ዓመታት ወዲህ ኢትዮጵያ የባህር በር ማግኘት ጥያቄዋን ጥያቄውን እየገባችበት ስለመጣች ና ከሶማሌላንድ ላንድ የተፈራረነችው ሜሞራንዱም አንደርስታንዲንግ በፊት የማይወራ ነገር እንደ አጀንዳ ሆኖ የዓለም አቀፍ መድረክ ላይ የሶማሊያ የኢትዮጵያን ጉዳይ ውክልና እንድትሰጠው ና ቁጭ ብላ እንድትነጋገር ያስገደዳት ነገር ነው፣ እና ያ ነገር የኤርትራ ስጋት ነው። ምክንያቱም የኢትዮጵያ መንግስትም፣ የቀይ ባህር አክሰስ ማድረግ አለብኝ የህልውና ጉዳይ ነው፣ የወሉ ሚሊዮን ህዝብ ታጉሮ ከዚህ በላይ መቆይታ አይችልም የሚለውን ጥያቄ እየገፉበት ስለመጡ የኤርትራ መንግስት ተገሎ የሚቀመጥበት ጊዜ እና ሁኔታ በቂ ውጤት ስላላመጣለት እነሱም በዲፕሎማሲው ቢያንስ ከጎረቤት ሀገራት ተቀራርቦ ከኢትዮጵያ ተጻራሪ የሆነ አቋምና ፍላጎት ያላቸውን ሀገራት እንደ ኢጅፕት ጋር ተቀራርቦ ኢትዮጵያ ላይ የራሱ የሆነ ጫና የማድረግ ኃይል የማሰባሰብ አይነት ፍላጎት አድርጌ ነው የምወስደው ኤርትራ ብዙም ክፍት አይደሉም ለአለም አቀፉ ማህበረሰብም ሁለተኛ ነገሮች መሬት ላይ መታየት እስኪጀምሩ ድረስ ኮሚኒኬት አያደርጉም በሚዲያም ወዘተ ከቅርብ ጊዜ ወዲህ ግን ለምሳሌ ዲፕሎማቶችን ባለፈው ሳምንት ጠርተው የዩኤን ከፍተኛ ኃላፊዎችንም ጠርተው ብሪፍ ሲያደርጉ ነበር አሊያንስ ጥሮው ነበረ ከዚህ በፊት ከግብፅና ሶማሊያን የያዘ ጥያቄ አብይ አስተዳደር እስካሁን በንግግር ነው ፍላጎቱን እየገለጸ ያለው። ይሄ ወዲያ ወዲህ ማለታቸው ነገሮች እኛ ከምንሰማው ባሻገር መሬት ላይ ይሄ ነገር ሊከሰት ይችላል የሚል ፍርሃት ወይም ተጨባጭ መረጃ ያገኙ ይመስሎታል? ከባህሪያቸው ወጥተዋል ብዬ ስላሰብኩ ነው ይህን ጥያቄ ያነሳሁት። እውነት ነው። ከተለመደው ከመደበቅ ባህሪያቸው ወጥተዋል። ያን ግን መውጣት የጀመሩት አሁን በቅርቡ ሳይሆን በተለይ አብይ አስተዳደር ወደ ስልጣን ከመጣ ወዲህ በተፈጠረው ስምምነት ኢሳያስ ራሱ እንደፈለገው ጎረቤት ሀገራት ላይ እየተዘዋወረ ከአብይም ጋር ብዙ አይነት ንግግሮች ሲያደርጉ ነበር እና የአብይ አስተዳደር ራሱ የተወሰነ ለኤርትራ በር መክፈት ነገር አስተዋጽኦ አድርጓል ማለት ነው። ኢሳያስ ጋር የመነቃቃት ስሜት ነበረ። በር መክፈት አስተዋጽኦ ስሉ እዚህ ላይ ግልጽ መሆን ያለበት ሁለቱ ህዝቦች ኤርትራ እና ኢትዮጵያ የሰላም ስምምነት የፈጠሩበት ወቅት ኤርትራ ወደ ኢትዮጵያ ውስጥ ብዙ ጉብኝቶችን አድርጋለች። የኢትዮጵያም ወደ አስመራ በረራዎች ተደርጓል። የስልክ የአውሮፕላን በረራዎች ብዙ ብዙ አይነት ኤምባሲዎችን የመቀያየር ስራዎች ተሰርቷል። ይሄንን ለማካተት እና ይሄንን ለመግለጽ የሄዱበት አካሄድ ነው። የኤርትራ ህዝብም ጋር የመነጋገር ስንት ነበረ ከኢትዮጵያ ጋር ድንበር በመከሰቱ። አሁን ላይ ግን ኢትዮጵያ መንግስት ፓርላማ ውስጥ ከሚያወራ ወይም ሚዲያ ላይ ከሚያወራ ም ለማለት ይከብደኛል። ያሉትን እንቅስቃሴዎች ስታይ ኢትዮጵያ መንግስትም ጠቅላይ ሚኒስቴሩን ጨምሮ ሲያወሩ ለአፍ ያክል ሳይሆን በትክክል የመንግስትን አቋም ነው እየገለጹ ያሉ ስለዚህ ጦርነትን እንደ አማራጭ አልገለጹም፣ እውነት ነው። ግን የባህር በር ጥያቄ በሰላማዊ መንገድ መፍትሄ ካላገኘ ችግር ያመጣል ብሎ ራሳቸው ጠቅላይ ሚኒስቴሩ ጦርነትን እንደ አማራጭ አልገለጹም የምትሏ ነገር እኔ አልስማማበትም። ምክንያቱም ኤርትራ ድንበር ላይ ሰራዊት አስጠግታለች። ኢትዮጵያ ድንበር ላይ ሰራዊት እያስጠጋች ትገኛለች። በአርባና በሰላሳ ኪሎሜትር ርቀት አካባቢ ነው ያሉት። ስለዚህ ከአንደኛው ወገን በስህተት አንድ ጥይት ቢተኮስ በወታደራዊ አጠራር ወይም ደግሞ በወታደራዊ አነጋገር ወደ ጦርነት መገባቱ የማይቀር ሰላምን እና ምን የሚያመጣው ችግር ምንድን ነው ብለን ስንታይ፣ ይህ ሰላም የማይመለስ ከሆነ ምናልባት በጉልበት ወደ ግጭት ላይ ያመራ ይችላል ማለት ነው። አሁን ኢትዮጵያ ውስጥ ኢፒርቤክስ ለሁለት መከፈል ያለውን እሰጥ አገባ በአማራ ክልል ያሉትን እንቅስቃሴዎች ስታይ፣ ድንበር ላይ የሰፈረው የኤርትራ ሰራዊት ስታይ፣ በትንሽ በአንድ ሁለት ቶክስ ወደ ግጭት ላይ ያመራ ይችላል ማለት ነው፣ በሁለቱ ሀገራት መሀል ያለው ውጥረት። ስለዚህ እንደ ሚዲያ ላይ ጋጋታ ወይም የሶሻል ሚዲያ ኮንሰምሽን ብቻ አድርጌ አልወሰድኩም። ተጨባጭ የሆነ የግጭት ስጋት አለ። ያንኑ ነው በመመልከት ነው። ወደ ሀያ የሚሆኑ ሀገራት ኤምባሲ አዲስ አበባ ላይ ያሉት ደግሞ ነገሮችን እንዲያበርዱ ሁለቱ ሀገራት ከተንኳሽ እንቅስቃሴዎች እንዲታቀቡ መግለጫ ያወጡትና ተጨባጭ የሆነ ነገር እንዳለ ነው እኔ የምረዳው። አይበለውና ይሄ ነገር ከመስመር ቢወጣ ኤርትራ ወረራ እንዲተር ለማድረግ ልትጠቀምባቸው የምችላቸው መሳሪያዎች ምንድን ነው ሊሆኑ የሚችሉት? ሚድ ፓወር የምንላቸው ኢመርጂንግ ሚድ ፓወር እንደ ዩናይትድ አረብ ኤምሬትስ እንደ ሳውዲ አረቢያ ያሉት ተርኪን ጨምሮ ኢንተረስት አላቸው ሆርን አፍሪካ ላይ። ለዛም ነው ሚሊተሪ ቤዝ ወይም ፖርቶችን የማቋቋም እንቅስቃሴ ያደረጉት እስካሁንም ያላቸው ለዛ ነው። ና የሳውዲ አረቢያ ና የዩናይትድ አረብ ኤምሬት ግንኙነት ስታይ ደግሞ ሳውዲ አረቢያ ሞር ወደ ኤርትራ የመሆን ዩናይትድ አረብ ኤምሬትስ ደግሞ ወደ ኢትዮጵያ የመሆን ዝንባሌዎች ስለምታይ ምናልባት ሳውዲ አረቢያ ከኤርትራ ጋር አላያንስ ፈጥራ ያንን ፖርት ቀደም ብላ ለልማት ልክ ዩናይትድ አረብ ኤምሬት ካምፓኒ በርበራ ላይ እንዳለማው ሳውዲ አረቢያ ኢንተረስት ኖሮት ሊሆን ይችላል ና ኤርትራም የራሷን አማራጭ እየፈለገች ያለ ይመስላል። በችግር ጊዜ ሊደርስ የሚችል ወይም ሊደግፋት የሚችል የተሻለ አቅም እና ገንዘብ ያለው ሀገር የመፈለግ ነገር ይኖራልና ኤርትራ የአሰብን ፖርት ኢትዮጵያ እንድትጠቀም ፍላጎት አላት ወይም የሚለውን ጥያቄ ማንሳት ያስፈልጋል። በቢዝነስ ተርም እንጨርሰዋለን። ፕራ ሚኒስትሩ ባሉት መሰረት ጄኒም የሆነ ፍላጎት ያለ አይመስለኝም። ኢትዮጵያ አክሰስ እንድታደረግ በአሰብ ፖርት በኩል ንግዷን እንድታቀላጠፍ ፍላጎት ያለ አይመስለኝም ኒ ኤርትራ በኩል አስተያየቱ አስተያየት የሚሰጡ ሰዎች ፖለቲካው ላይ ሰጥቶ መቀበል የሚለውን ሲተረጉሙት፣ ለምሳሌ ኤርትራ ለም መሬት ፍላጎት አላት የእርሻ ወልቃይትን ወይም ኢኪቨለንት የሆነ መሬት በመስጠት ወደብን መጠቀም ባህል በሌሎች ሀገሮችም አለ፣ ተለምዶ አለ፣ ተሞክሮ አለ እና ይህን ሊያደረጉ የሚችሉበት እድል አለ ብለው ያስባሉ። ሰጥቶ መቀበል ሲባል ምንድን ነው? ሰጥቶ መቀበል ሲነት ከሶማሌላንድ ጋር ተጀምሮ የነበረው አይነት ኢትዮጵያ የራሷ የሆነ ኮንትሮል የምታደረገው ኮሪደር ነገር ይኖራል። ከኢትዮጵያ ድንበር አንስቶ እስከ አሰብ የሚወስድ ያ መሬት ልክ የኢትዮጵያ አካል ይሆናል ማለት ነው። ለምን ያክል ጊዜ ለስንት አመት የሚለው በቢዝነስ ተርም በአግሪመንት የሚወሰን ልክ እንደ በፊቱ ተጀምሮ እንደነበረ አምሳ መቶ አመት ሰባ አመት ሊሆን ይችላል። ያ ነው። ፖርቱን ደግሞ ኢትዮጵያ በሚመቻት መልኩ ማሻሻል ሊሆን ይችላል፣ አዲስ ፖርት ሊሆን ይችላል፣ ትገነባለች ስቲል። ያ ፖርት የኢትዮጵያ ኮንትሮል ስር ይሆናል ማለት ነው። በሊዝ መልክ ልክ መሬቱን፣ ኮሪደሯን ተከራይቶ እዛ የሚያደርስ ያቺን ፖርት ደግሞ ሀያ ኪሎ ሜትር አስር ኪሎ ሜትር ሊሆን ይችላል። በአግሪመንታቸው መሰረት የአንድ ኤሪያ ውሃውን የመቆጣጠር ጭምር። የአንድ ኦፕሽን ነው። ሌላኛው አማራጭ ለዘላለም መከያየት ለምሳሌ ልካንተ እንዳልቀው የሆነ መሬት ኤርትራ የሚጠቅማት መሬት ልትወስ እሷ ደግሞ ወደ ፖርት የሚያደርስ መንገድና የተወሰነ የቀይ ባህር ዳርቻውን ለወደብ ግንባታ የሚያገለግል ቦታ እስከ ወዲያኛው የኢትዮጵያ አካል ማድረግ። ስለዚህ የኢትዮጵያን ግዛት ቆርሶ መስጠት የኤርትራን ግዛት ቆርሶ መውሰድ፣ ሁለተኛው ኦፕሽን እሱ ነው። ሶስተኛው ደግሞ በቢዝነስ ማስኬድ ግን ታሪካዊ ጥያቄዎች አሉ። ስለዚህ የኢትዮጵያና ኤርትራ ድንበር ሲሰመር በአስራ ዘጠኝ ዘጠና አንድ እንደ ኤሮፓን አቆጣጠር ኢትዮጵያ ፖርት የማግኘት መደራደር አማራጭ ነበራት። በወቅቱ የነበሩ መሪዎች ስላልተደራደሩ ያ ነገር ድጋሚ እንዲታይ ብላ ኢትዮጵያ ጫና የምታደርግ ጫና ደግሞ ሜቢ ወደ ዲፕሎማሲ ይገፋል ወይም ዲፕሎማሲው ከሽፎ በጉልበት የማግኘት ጉልበት፣ ወይም ጦርነት እንደ ኢትዮጵያ ላሉ ሀገራት በተለይ በዚህ ወቅት አስፈላጊ ባይሆንም ሀገራት የሚፈልጉትን ወይም መንግስታት የፈለጉትን ዓላማ ለማሳካት የሀገራቸውን ጥቅም ለማስከበር ደግሞ ጉልበት የመጠቀም ነገር አዲስ አይደለም። ያ ማለት ጦርነት አዋጅ ነው። ወይም እንደ ኢትዮጵያ ላሉ ሀገራት ያውም በዚህ ሰዓት ጥሩ ነው ማለት ግን አይደለም። ይሄ የወደብ ጦርነት አይበለውና ከተነሳ የሁለት ሀገር ጦርነት ሊሆን አይችልም። የውክልና ጦርነት ሊሆን ይችላል፣ ወይ ደግሞ ቀጠናውንም ሊያምስ ይችላል ብለው የሚፈሩም አሉ። አሰላለፉ ምንድን ነው ሊሆን የሚችለው? አሉ አሰላለፉ ምንድን ነው ሊሆን የሚችለው? ይሄ ጦርነት ቢነሳ እዚህ ላይ አድማጮቻችን ተመልካቾቻችን ጦርነትን እንደ አማራጭ በመጠቀም በምርጫ በመጠቀም በጉልበት የሆነ ቦታን ወሮ የመያዝ እና ያንን ቦታ ጸጥታ አስከብሮ ከዛም ከዜም የመቀጠል ሂደት አቅሙ ካለ አማራጭ ነው፣ ግን ጎጂ ሁኔታ ከጎኑ አለ። ለምሳሌ እንበልና ኢትዮጵያ በአሁኑ ሰዓት ትግራይ ላይ ያለው ሁኔታ፣ አማራ ክልል ላይ ያለው ሁኔታ፣ ኦሮሚያ ክልል ውስጥ ያለው ሁኔታ ለፌዴራል መንግስት አመቺ ነው ወይ? እሱ እያለ ያለው 30 ሚሊዮን 40 ሚሊዮን፣ 140 130 ሚሊዮን ህዝብ ኃይል አለን፣ ኤርትራ አንድ ክፍለ ሀገር ነች የሚል ነው። 30 40 ሚሊዮን 130ና 140 ሚሊዮን ማህበረሰብ ከፌዴራል መንግስት ጋር እጅና ጓንቶ ነው የቀጠለበት ሁኔታ አለ ወይ? ነው 50 ሚሊዮን እና 40 ሚሊዮን የምንለው ሰፊው የአማራ ህዝብ በአሁኑ ሰዓት ጦርነት ተከፍቶበት የራሱን የቤት ስራ እየሰራ ይገኛል። ኦሮሚያ ግማሽ በግማሽ ትግራይ ንክች ብሎ በዚህ ጦርነት ውስጥ አይገባም። ስለዚህ ይሄንንም ማሰብ ያስፈልጋል። የፌዴራል መንግስት ይህንን ሳያስብ ቀርቶ አይደለም። ከዚህ በተጨማሪ ደግሞ እንደ ከዚህ በፊቱ በአሮጌ ታንክና በመድፍ እንደ ባዶሜ ላይ እንደተተኮሱት አይነት ነገር ጦርነት ነው ብሎ አቅሎ መመልከትም ጥሩ ሊሆን አይችልም። ሀያላን ሀገሮች አሉበት በዚህ ጦርነት ውስጥ። ጦርነቱ ሁሉንም ነገር የሚያነካካ ነው። እስኪ እንከታታላቸው እንደ በፊቱ በባድመ ጦርነት እንደሚባለው አይነት ጦርነት አደለም። ይሄኛው ሪጂናል የሆነ ኢምፕሊኬሽን ያለው ሌሎች ሀገሮችን የሚጋብዝ እስፔሻሊ ሆርን አፍሪካ በኢስት አፍሪካ ገልፎ ኤደን አካባቢ ላይ ያሉት ሀገሮች ሊጋብዝ የሚችል ጦርነት ነው። ጂኦግራፊክ ማፑን የሚቀይር አይነት ጦርነት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ እንደሰማቸቸው ነው። ባለሙያዎቹ የራሳቸውን ትንተና ያስቀመጡበት ሁኔታ ነው ያለው። ከዚህ ውጪ ሊሆን አይችልም። ስለዚህ ታንክና መድፍን አስቀርተን በመነጋገር እና ሰጥተው በመቀበል ኢትዮጵያ የወደብ ባለቤት መሆን ትችላለች። ኤርትራም ጦርነት ፈላጊነች ብለን አናስብም። ኢትዮጵያም ጦርነት ውስጥ መግባት የለባትም። ኢትዮጵያ አሁን ባለው አስተላለፍ ጦርነት ውስጥ ከገባች የደሃን ልጅ ከማስጨረስ ባሻገር የምታመጣው ለውጥም የምታመጣው ውጤትም ይኖራል ብለን አናስብም። ስለዚህ እንግዲህ አማራው ከሱ ጋር ይሰለፋል ብለን አናስብም። ትግራይ አይሰለፍም። ኦሮሚያ ግማሽ አይሰለፍም፣ ግማሹ ሊሰለፍ ይችላል። የኦሮሞ ወጣትም ባልሆነ ጦርነት ህይወቱን መስዋዕትነት ማድረግ የለበትም። የፈረደበት ደቡብ ነው፣ አንጋግቶ የሚያስገባው ይሄ ነው። እንግዲህ ትንታኔው አድማጮቻችን፣ ተመልካቾቻችን በጉዳዩ ላይ ሀሳብ፣ አስተያየት በኮሜንት አስሩ። መልካም ጊዜ እንደሆነላችሁ እመኛለሁ። በሌሎች የግንባር መረጃዎች እንገናኛለን።